የኢየሱስ ክርስቶስ ቅዱስ መስቀል እና ማትም በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በእግዚአብሔር ስም የሚመጣ የተባረከ ነው ይላል መዝሙረኛው ዳዊት በመዝሙር በመርቶ 16 ከቁጥር 25 የጻፈው የመዝሙር ክፍል ነው። ብሩክ ዘመጽ በስመ እግዚአብሔር በእግዚአብሔር ስም የሚመጣ የተባረከ ነው፣ ይላል መዝሙረኛው ዳዊት በትንቢት ሆኖ በእግዚአብሔር ስም የሚመጣውን እውነተኛ የእስራኤል አዳኝ ንጉሥ፣ የዓለም መድኃኒት የሆነውን ጌታችን ኢየሱስ ክርስቶስን ያመሰገነበት የመዝሙር ክፍል ነው። ዛሬ የምናከብረው በቤተ ክርስቲያናችን ከሚከበሩት ከጌታችን ከኢየሱስ ክርስቶስ ዘጠኝ አበይት በዓላት መካከል አንደኛው የሆነው በዓል ነው። ይህ በዓል ሆሳና ይባላል። በዕብራይስጥ ኦሼና ይባላል። ትርጉሙም መድኃኒት፣ አቤቱ አሁን አድን። ኦ እግዚኦ አድህንሶ ይለዋል በግዕዝ አቤቱ አሁን አድን። ታሪኩን ከመጽሐፍ ቅዱስ በሉቃስ ወንጌል ላይ ከተመዘገበው በዚህ በሉቃስ ወንጌል በምዕራፍ 19 ከቁጥር 29 እስከ ቁጥር 40 ያለውን ኃይለ ቃል እንመለከታለን። የሉቃስ ወንጌል ምዕራፍ 19ን አብረን እናነባለን። የሉቃስ ወንጌል ምዕራፍ 19 ከቁጥር 29 እስከ ቁጥር 40 እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነበዋለሁ። ደብረ ዘይትም በሚባል ተራራ አጠገብ ወዳሉት ወደ ቤተ ፋጌና ወደ ቢታንያ በቀረበ ጊዜ ከደቀ መዛሙርቱ ሁለቱን ላከና በፊታችሁ ወዳለችው መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጫ ታስሮ ታገኛላችሁ፣ ፈታችሁ አምጡት ማንም ስለ ምን ትፈታላችሁ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልገዋል በሉ፤ አላቸው። የተላኩትም ሄደው እንዳላቸው አገኙ። እነርሱም ውርንጫውን ሲፈቱ ጌቶቹ ውርንጫውን ስለ ምን ትፈቱታላችሁ? አሏቸው። እነርሱም ለጌታ ያስፈልገዋል አሉ። ወደ ኢየሱስም አመጡት። በወርንጫውም ላይ ልብሳቸውን ጭነው ኢየሱስን አስቀመጡት። ሲሄድም ልብሳቸውን በመንገድ ያነጥፉ ነበር። ወደ ደብረ ዘይት ቁልቁለትም አሁን በቀረበ ጊዜ ደቀ መዛሙርቱ ሁላቸው ደስ እያላቸው ተአምራትን ሁሉ ስላዩ በታላቅ ድምፅ እግዚአብሔርን ሊያመሰግኑ ጀምረው በጌታ ስም የሚመጣ ንጉሥ የተባረከ ነው በሰማይ ሰላም በአርያም ክብር አሉ። ከህዝብም መካከል ከፈሪሳውያን አንዳንዱ መምህር ሆይ፣ ደቀ መዛሙርትን ገስጻቸው አሉት። መልሶም እላችኋለሁ እነዚህ ዝም ቢሉ ድንጋዮች ይጮኻሉ አላቸው ይላል። ቅዱስ ቃሉ የሚለው ይሄን ነው። ወንጌሉ የሚነገር የኦሳህና አባል ለምን እንደሚከበር ይህ ነው። ኦሳሃና ብዙ ሚስጢር አለው። ኦሳሃና ብዙ ብዙ የምናያቸው የጌታችን የኢየሱስ ክርስቶስን ክብርና ኃይል ንጉስነት፣ አዳኝነት እንዲሁም ደግሞ የውርንጫውን የአያይቱን መዋረድና አያይቱን ምን ያህል በትህትና እንደተቀመጠባትና እንዳከበራት የተዋረደውን ከፍ ከፍ ምን ያህል እግዚአብሔር እንደሚያደርግ ትንቢቱ እንዴት እንደሚፈጸም ህዝቡ እንዴት እንደሚያመሰግን በማን ስም እንደሚያመሰግነው እንዲሁም ደግሞ የፈሪሳውያን ዝም እንዲህ ህዝቡ የተናገሩበትን ዋና ዋና ምልክቶች ወይንም ነገሮችን ማየት እንችላለን። ጌታችን ኢየሱስ ክርስቶስ በቢታንያ በደብረ ዘይት ተራራ ስር ከሚገኙት ቢታኒያና ቤተፋጌ በሚባሉት መንደሮች ቀረበ ይላል ታሪኮ። ቢታንያና ቤተፋጌ ወደ እስራኤል ወደ ኢየሩሳሌም ለመግባት ጥቂት ሲቀር ያሉ መንደሮች ናቸው። ቤተፋጌ የተመሳቀለ ጎዳና ያለባት ቦታ ነች ወይንም መንደር ነች። በዚች ጎዳና ላይ ጌታችን ኢየሱስ ክርስቶስ ቆመና፣ ከደቀ መዛሙርቱ ሁለቱን ሂዱና፣ በፊታች ወዳለችው መንደር ግቡ፣ በዛም የታሰረች አህያ ታገኛላችሁ፣ ያችን ፈታችሁ አምጡልኝ። ማንም ለምን ትፈታችሁ ትወስዳላችሁ ቢላችሁ፣ ለጌታዋ ያስፈልጋታል፣ ጌታችን ነው ያዘዘው ብላችሁ፣ ወደ እኔ አምጧት አለ። የሚደንቅ ነው! ጌታችን ኢየሱስ ክርስቶስ ይህንን የተናገረበት ትልቅ የሆነ ምክንያት አለው። የታሰረቿን አህያ ፈታችሁ አምጡልኝ አለ። ይህች አህያ የታሰረችው ተሰርቃ ነው። አንድ ግለሰብ ይቺን አህያ ሰርቋት ነው ያሰራት። በምክረ ከይሲ በዲያብሎስ እስራትና በኃጢአት ግዞት ውስጥ ግዞት ውስጥ የነበረውን የሰው ልጅ ለማዳን የሰውን ልጅ ለመፍታት ጌታችን ኢየሱስ ክርስቶስ ወደዚች ምድር መምጣቱን ገለጠላቸው። በዲያብሎስ የታሰረ በኃጢአት ግዞስ ውስጥ ያለ ማንኛውም ሰው በእኔ ስም ይፈታል አላቸው። እናንተ የእኔን ወንጌል እየሰበካችሁ በአጋንንት የታሰሩትን እየፈታችሁ ወንጌሌን ለዓለም እንደ ምስራች እየሰበካችሁ ዓለምን ከታሰረችበት የኃጢአት እስራትና የአጋንንት እስራት ትፈታላችሁ ሲላቸው ደቀ መዛሙርቱን ሂዱና አያይቶን ፈታችሁ አምጡልኝ አላችሁ። ይቻ አያ እንግዲህ ተሰርቀ የታሰረች አያ ነች። እኛም ዲያብሎስ ሰርቆን ከእግዚአብሔር ለይቶን በክፉ ምክር የሰውን ልጅ በግዞት ውስጥ ያኖረው ነበረ። ታዲያ የመፈታት ዘመን መጣ። በእኔ ስም ትፈታላችሁ አላቸው። ደቀ መዛሙርቱን ፈታችሁ አምጡልኝ አላቸው። አገልጋይ ትልቁ ነገር የመፍታት ስራ ነው የሚሰራው። ካህናት በኃጢአት የታሰሩትን እግዚአብሔር ይፍታ እያሉ ይፈቱታል። በአጋንንት የታሰሩትን በጌታችን በኢየሱስ ክርስቶስ ስም ነፃ ያወጣሉ። የመፍታት ስልጣን ነው ለካህናት ጌታችን ኢየሱስ ክርስቶስ የሰጠው። እኛ የምንሰራውና የምናገለግለው የመፍታት ስራ ነው ከኃጢአት ማሰሪያ መፍታት ከአጋንንት ከበሽታ እስራት የሰው ልጆችን በእግዚአብሔር ስም የመፍታት ስራ ነው የምንሰራው። በአሁኑ ሰዓት የሚታየውና በአንዳንዶች ዘንድ በግልጥ እየታየው ያለው ነገር ግን የማሰር ጉዳይ ነው። በመተት የማሰር፣ በድግምት የማሰር፣ በሟርት የማሰር፣ ትውልዱን የበለጠ በኃጢአት የማሰር ስራ ነው እየተሰራ ያለው። ነገር ግን ጌታችን ኢየሱስ ክርስቶስ ያዘዘው ፈታችሁ አምጡልኝ ነው እንድንፈታን የታዘዘው ዛሬ መፈታት ቀን ነው። ዛሬ ነፃነት ቀን ነው። ጌታችን ኢየሱስ ክርስቶስ ይፈታን የመጣው ዛሬ ተፈተን ወደ ጌታችን ወደ ኢየሱስ ክርስቶስ የምንቀርብበትና የምንመጣበት ቀናችን ነው። ስለዚህ ኦሳናን ስናከብር የመጀመር የምናከብረው እንደምንፈታ ነው ነጻ እንደምንወጣ ነፃነትና ጌታችን ኢየሱስ ክርስቶስ የሰጠን በዮሐንስ ወንጌል በምዕራፍ 15 ከቁጥር 15፣ እነሆ ከዛሬ ጀምሮ ባሮች አልላችሁም፣ ወዳጆቼ ብያችኋለሁ እንዳለ ከባርነት አገዛዝ ነፃ ያወጣን ጌታችን ኢየሱስ ክርስቶስ ነው። ከባርነት ነጻ ወጠናል። በእሱ ስናምን በእሱ ስንጠመቅ፣ ያ የባርነት ዘመናችን አብቅቷል። በዲያብሎስ የመያዛችን ዘመን አብቅቷል። በእርሱ ስናምን ስንንበረከክ፣ ስንጸል መፈታትን ነው የምናገኘው። እለት እለት ስንጸል፣ እለት እለት ስንሰግድ፣ እለት እለት የአምልኮ ህይወት ስናደርግ የምናገኘው መፈታትን ነው። እለት እለት የአሰራንን ዲያብሎስ ስንቀጠቅጠው፣ በመቁጠራ በእግዚአብሔር ስም ስናሸንፈው እንፈታለን። እንድንፈታ ነው ዘወትር የምንንበረከከው ወገኖቼ። ብዙ ያሰረን ነገር አለ። ኃጢአት አስሮናል። ዛሩ አስሮናል። አይነጥላው አስሮናል። ቡዳው አስሮናል። መተቱ አስሮናል። ሊገባን ያልቻለው ነገር ይህ ነው። ሁልጊዜ ሁልጊዜ ብናስተምር ብዙዎች ሊገባቸው አልቻለም። እናንተ ገብቷችሁ መታችኋል። ለመፈታት መታችኋል። ነፃነትን ፈልጋችሁ መታችኋል። በቃኝ፣ በባርነት ዘመን መኖር ከዚህ በኋላ አያስፈልገኝም። በራችሁ ያንን ያሰራችሁን ጠላታችሁን አሸንፋችሁ መታችኋል። ብዙዎች ግን በባርነት መኖር ፈቅደዋል። ዓለም አሁንም በባርነት መኖር ፈቅዳለች። ብርሃኗን ፈችዋን ኢየሱስ ክርስቶስን ሳይሆን ጨለማውን አሳሪውን ዳቢሎስን ፈልጋ ለገንዘብና ለሀብት ለዳቢሎስ እየሰገደች ትገኛለች። ብዙዎች በጠንቋይ ቤት ይመላለሳሉ። ብዙዎች በደብተራ ቤት ይመላለሳሉ። ብዙዎች በሟርትና በመተት ውስጥ ነው ያሉት። ብዙዎች ጨሌ ያመልካሉ። ለምን የመታሰርን ፈቅደዋል? ጌታችን ኢየሱስ ክርስቶስ አሰማራቸው አሰማራቸውና እኔ ወደ አረም መጣው፣ ብርሃን ሆኜ መጣላችሁ። እናንተ ግን ጨለማን ወደዳችሁ፣ በጨለማ መመላለስ ፈለጋችሁ። እኔ ፈታችሁ መጣው፣ ነገር ግን እናንተ እንድታሰራችሁ መቆየት ፈለጋችሁ አላቸው። ጌታችን ኢየሱስ ክርስቶስ ፈታችሁ አምጡልኝ ያለው ይቺ አህያ የተናቀች ነበረች። በማኅበረሰቡ ውስጥ አህያ የተናቀች ነች፣ ሁሉም ያለውን ሸክም የሚጭንባት፣ ሁሉም የሚንቃት፣ ሁሉም የሚደበድባት ናት። የተናቀችና የተዋረደች ነች። ጌታችን ኢየሱስ ክርስቶስ የተዋረደ ሆኖ ወደዚች ምድር የመጣው እኛ የተዋረድነውን የሰውን ልጅ ልናከብር ነው። ወገኖች እኛ በኢየሱስ ክርስቶስ ከብረናል። እርሱ ተዋርዶ፣ እርሱ ዝቅ ብሎ እኛን አክብሮናል። የሰው ልጅ እኮ በዲያብሎስና በኃጢአት ግዞት ውስጥ ሆኖ ለዘላለም በባርነት ውስጥ ሆኖ ተጎሳቅሎ ይኖር ነበረ። የተደረገልንን ማወቅ አለብን። የተደረገልንን ማሰብ አለብን። እርሱ ዝቅ ብሎ እኛን አከበረን። የተዋረዱትን ከፍ ከፍ የሚያደርግ ነው እግዚአብሔር። ምናልባት ሁላችን የምናስበው አጠገቤ ሰው የለኝም አጠገብ የሚረዳኝ የሚያግዘኝ የለም። ሁሉም ሰው ይሰድበኛል። ማንም ሰው አያዳምጠኝም። በቤተሰቤ ውስጥ ሞገስ የለኝም። ብናገር የሚያዳምጠኝ የለም። ብቸኛ ነኝ፣ የተናኩ ነኝ፣ ምንም አያመጣም ብለው ሰዎች ያስባሉ። ጓደኞቼም ከኔ ሸሽተዋል ብረን እናስብ እንችላለን። የተናቁትን ግን ከፍ ከፍ የሚያደርግ እግዚአብሔር አምላክ ይመለከተናል፣ ከፍ ከፍ ያደርገናል። ወዳጄ ምናልባት ዛሬ አትደመቅ ይሆናል። ምናልባት ዛሬ አትሰማ ይሆናል። ምናልባት ዛሬ የትም አይደርሱም ብለው ተዘባብተው ሊሆን ይችላል። ምናልባት መተት መትተውብ አድቀው አጎሳቁለው ዝቅ አድርገው ብለው ሊሆን ይችላል። መዋረድን መታሰርን ያየ ግን እግዚአብሔር ከስራት ይፈታል፣ ከፍ ከፍ ያደርጋል። አንተ ብቻ ተንበከክ በሱ ፊት ራስን፣ በሱ ፊት ብቻ አዋርድ። የተዋረዱትን የማይንቅ እግዚአብሔር ከፍ ከፍ ያደርጋል። ሰላም ለኪ ስንጸል የማርያምን ጸሎት ስንጸልይ ምንድነው የምናገኘው? የተዋረዱትን ምን ይላል? ከፍ ከፍ ያደርጋል። ድንግል ማርያም ወላዲት አምላክ እናታችን የጸለየችው ጸጉት ድንግል ማርያም እኮ ማንም የማይመለከታት ማን እንደሆነች የማትታወቅ የአስራ አምስት ዓመት ብላቴና አንዲት ሴት ነበረች። በጣም ጭምት የነበረች ድንግል ሴት ነበረች። ከዚች ድንግል ዝምታዋ፣ ትሕትናዋ ፍጹም የሆነች በልቦኗ በህሊናዋ በስሯ መራሷን ዝቅ ያደረገች ከዚች ድንግል እግዚአብሔር አምላክ ተወለደ። ከፍ ከፍ አደረጋት። ከሁሉም በላይ ከፍ ከፍ አደረጋት። ከሰው ልጅ በላይ አይደለም፣ ከመላእክት በላይ ከፍ ከፍ አደረጋት። ከኪሩቤልና ከሱራፌል በላይ የመወደድን ጸጋ ሰጣት። በእርሷ ማህፀን ውስጥ አደረ፣ ከፍ አደረጋት። ከፍ ስላለች እኮ ነው፣ እናታችን ድንግል ማርያም ወይ አንቺ ከፍ እንዳልሽ እኛን ከፍ አድርግኝ የምንላት። እግዚአብሔር አምላክ የተዋረዱትን ከፍ ከፍ የሚያደርግ አምላክ ነው። የተናቁትን፣ ብዙ ጊዜ መንፈስ ቅዱስ ያደረባቸው ሰዎች፣ የእግዚአብሔር ጸጋ ያለባቸው ሰዎች እኛ የምናስባቸው አይደለም። እኛ ምን አሏት የምናስበው በካባ ውስጥ እግዚአብሔር አለ ብለን ልናስብ እንችላለን። ነገር ግን እግዚአብሔር በሱፍ ውስጥ ያለውን ሰው ውስጥ ሊሆን ይችላል ያለው ምናልባት የዘነጠው ሰው ውስጥ ብቻ ሊሆን ይችላል፣ እግዚአብሔር አለ ብለ የምናስበው። ነገር ግን ምንም የሌለውን የተራቆተውን ባዶ የሆነው ሰው የሌለው ውስጥ ነው እግዚአብሔር አለው። ለምን እሱ የተዋረዱት ውስጥ ነው ያለው። ከፍ ከፍ ያደርግ በእነሱ ላይ ይቀመጣል። ራሳቸውን ከፍ ከፍ ያደረጉት ትዕቢተኞችን ግን ያዋርዳል ዝቅ ያደርጋል ታዲያ ይቺን አህያይቱን ፈታችሁ አምጡኝ ሲራቸው ሄዱ ፈተው አመጡላት ለምን ትወስዳላት ሲራቸው ጌታዋ ያስፈልጋታል ጌታችን ያዘዘን አሉት ማንም አጠየቃቸው እሺ አሉ ይዘዋት ሄዱና በጌታችን በኢየሱስ ክርስቶስ አጠገብ አህያይቱን አቁመው በሬዋ ላይ ግብሳቸውን ጫኑበት ጌታችን ኢየሱስ ክርስቶስ በትህትና ባየይቱ ላይ ተቀመጠ። ለምን ስን በብሉይ ኪዳን ነቢያት የመዓት ዘመን የጦርነት ዘመን ሲመጣ በፈረስ ላይ ተቀምጠው ሰይፍ ይዘው በዙ መካከል ይሄዱ ነበር። ህዝቡ ያንን ሲያይ በቃ የመዓት ዘመን መጥቷል፣ የጦርነት ዘመን መጥቷል ብለው ራሳቸውን ለጦርነት ያዘጋጁ ነበረ። ለሚመጣው መዓት ያዘጋጁ ነበር፣ ይጸልዩ ነበር፣ በእግዚአብሔር ፊት ያለቅሱ ነበር። የምረት ዘመን ደግሞ ሲመጣ የህዝቡን ንስሓ መግባት እግዚአብሔር አይቶ ተመልክቶ ደግሞ ምረትን ሲያውድ ነቢያት ይህንን ተመልክተው ባህያ ላይ ተቀምጠው ጭራ ይዘው ዘንባባ ይዘው በዙ መካከል ይዘው ነበረ። ታዲያ ኤ ትንቢት ስላለ ጌታችን ኢየሱስ ክርስቶስ የምረት አምላክ የሰላም አምላክ ስለሆነ ባህያይቱ ላይ ተቀምጦ በዙ መካከል መሄድ ጀመረ። ህዝቡ ሁሉ ዘንባባ ይዘው የዘንባባ ዝንጣፊ ይዘው እየዘመሩና እያመሰገኑ ሆሳና በአርያም፣ ሆሳና በአርያም፣ በጌታ ስም የሚመጣ በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ጌታችንን አመሰገኑት። ለምንድን ነው የዘንባባ ዝንጣፊ የያዙት? እስራኤላውያን ስንል አብርሃም ይስሐቅን ሲወልድ ዘንባባ ይዞ እግዚአብሔርን አመስግኗል። ዘንባባ የደስታ ምልክት ነው። ዘንባባ ስታዩት፣ ይደርቃል። ይደርቅና ቆይቶ ደግሞ ይለመልማል፣ ሕይወትን ያገኛል። ስለዚህ የደረቀውን ሕይወታችን የምታለመልም አንተ ነ ሲሉት፣ የዘንባባ ዝንጣፊ ይዘው አመሰገኑት። ዘንባባ የሰላም ምልክት ነው። አንተ የሰላም አምላክ ነ ሲሉት፣ ዘንባባ ይዞ አመሰገኑት። ዘንባባ እሾህ አለው፣ እሾሃማ ነው። አንተ ጽኑ አምላክ ነህ ሲሉት ዘንባባ ይዘው አመሰገኑት። ዘንባባ እሳት ይለበልበዋል እንጂ አያቃጥሎም፣ አያጠፋውም። አንተ ንጹሕ አባሪ ነህ፣ አንተ መለኮት ነህ ሲሉት ዘንባባ ይዘው አመሰገኑት። ዘንባባ የነጻነት ምልክት ነው። አንተ ከታሰርንበት ፈታህን፣ አንተ የታሰሩት እንትፈታን የመጣው ሲሉት ዘንባባውን ይዞ አመሰገኑት። ለዚህ ነው ዘንባባ የምንይዘው። ዘንባባ የነጻነታችን ምልክት ነው በዘንባባ በሆሳና የምናመሰግነው ለዛ ነው። ያንን ምሳሌ አድርገው ይህንን ይዘው ከተማውን በምስጋና ሞሉት። ብሩክ ዘይመፅ በስም እግዚአብሔር እንዳለ ደገኛው ጻድቁ ልበ አምላክ ዳዊት በእግዚአብሔር ስም ጌታችን ኢየሱስ ክርስቶስ ስለመጣ እያመሰግኑት መሲያችን፣ አዳኛችን፣ ፈቺያችን እያሉ እያመሰግኑት ይሄዱ ነበር። ፈሪሳውያን የሚመጻደቁ የሙሴን ህግና ከብራገ እናስፈጽማለን የሚሉ ፈሪሳውያን ቀረቡና፣ መምህሮይ ተከታዮችን ደቀ መዛሙርትን ዝም እንዲሉ ንገራቸው አሉት። የዚህን ጊዜ ጌታችን ኢየሱስ ክርስቶስ እነሱ ዝም ቢሉ ድንጋዮች ራሱ ያመሰግኑ ያመሰግናሉ አላቸው። ይቺ ሆሳህና ሰው ድንጋይ ያመሰገነባት እለት ነት ከሰው አዛውንትም ወጣቶችም ህፃናትም አመስግነውባታል በመዝሙር ምዕራፍ ስምንት ላይ ምን ይላል ማፈ ደቂቅ ወህፃናት አስተዳለ ከስባተ ከሚጠቡት ህፃናት አንደበት ምስጋናን ለራስ አዘጋጀ እንዳለ ዳዊት ህፃናት እንኳን የእናቶቻቸውን ጡት ትተው አመስግነውታል ድንጋዮችም አመስግነዋል። የዚህን ጊዜ እግዚአብሔር ጌታችን ኢየሱስ ክርስቶስ የተመሰገነበት የምስጋና በዓላችን ነው። ፍጥረታት ሁሉ ጌታችን ኢየሱስ ክርስቶስ ያመሰገኑበት ቀናቸው ነው። ጌታችን ኢየሱስ ክርስቶስ በዛች በቤተልሔም በረት ሲወለድ መላእክት ምን ብሎ አመስግነዋል? እነ ምስጋና በአርያም ስብሐት ለእግዚአብሔር በሰማያት ወሰላም በምድር ምስጋና ለእግዚአብሔር በሰማያት ለሰው ልጅም ሰላም በምድር ይሁን ብለው አመስግኗል። ይህንም ምስጋና በዚህ ችረት ህዝቡ ሁሉ አመስግኗል። ሆሳና ባህርያም አሁን አድን አሉት። አሁን አቤቱ አሁን አድን አሉት። በዛን ጊዜ እስራኤላውያን በሮማውያን አገዛዝ ውስጥ ነበር። ከነሱ አገዛዝ ነፃ አውጣን አሉት። ኋለኛው ደግሞ እኛንም ደግሞ ከመከራ ስጋ ከመከራ ነፍስ እንዲያድነን እንዲያል እንዘምራ ግን አሁን አድነን፣ አሁን አድነን የምንግበት ሰዓት ነው። ከታሰርንበት ፍታን፣ ከታሰርንበት ፈታ፣ አድነን የምንግበት ሰዓት ነው። ሀገራችን ታስራለች፣ ህይወታችን ታስሯል። ሀገራችን በጦርነት በዘረኝነት፣ በክፋት፣ በጥላቻ ታስራለች፣ በክፉ ሰዎች ታስራለች፣ በዲያብሎስ ታስራለች። ቤተ ክርስቲያናችን በልዩ ልዩ መከፋፈል ታስራለች። የእኛን ህይወትም ስንመለከት በዛሩ በቡዳው ባይነ ጥለውና በመተቱ ታስሯል። ልዩ ልዩ ያሰሩን ኃጢአቶች አሉብን። ሱሳ አስሮናል። ክፋት አስሮናል። ምቀኝነት፣ ተንኮል፣ ቂም፣ ቅናት ልባችንን አስሯል። ከታሰርንበት ፍታን ብረን የምንጾበት ቀን ነው። አሁን አቤቱ አድን የምንርበት ቀን ነው። እንዲህ ያሉ ጮ እስራኤላውያን አመሰገኑ ፈሪሳውያን ዝም አስብላቸው ሲል፣ በፍጹም ማንም ዝም አይልም። በዚህ ችግር አለ። በፍጹም ዝም ማለት የለብንም። ስናመሰግን፣ ስንጸልይ፣ ስንንበረከት፣ ስንሰግድ ብዙ ሰዎች አትስገድ ይሉናል፣ አትጸልይ ይሉናል። ከገዛ ቤተሰቦቻችን ጀምሮ ነው ዝም በል የሚል የተቃውሞ ድምጽ የሚመጣ ይህ የሚመጣው ድምፅ ደግሞ በፍጹም ምስጋናዬን አላቋርጥም በማለት ምስጋናችን አጠናከን የምንቀጥርበት ጊዜያችን ነው። አሁን ዲያብሎስን ስንቀጠቅጥ በመጠራ እንድናቆም መቁጠር የመነኩሴ ነው ብለው ያሸማቅቁን ይፈልጋሉ። ይሄ የጻድቅ ነው ይሉናል። የጋው ጻድቅ ሌላው ኃጢአተኛ የለም። ሁሉም በእግዚአብሔር ፊት የተናቀና የተዋረደ ነው። ራሱን የተዋረደ እንደሆነ ማሰብ አለበት። ዲያብሎስን ካቀጠቀጥነው በግዞት ውስጥ እንኖራለን፣ ታስረን እንቆያለን። ምንድን ነው ስንቀጠቀጠው ነው፣ ዲያብሎስን ስንቃወመው ነው። ስለዚህ ሚቃወሙት ለምንድን ነው? ዝም ምንድን ነው? ፈሪሳውያን ሁልጊዜ ዝም በሉ ይሉናል። እዚህ ጋር ዲያብሎስን በጌታችን በኢየሱስ ክርስቶስ ውጣ ስንረው ለምን እንደዚህ ታስለፈልፋላችሁ ይላሉ፣ ዝም በሉ ይላሉ። በፍጹም ዝም አንግም። አባቶቻችን እንደዚህ ዝም በሉ ብሏቸው ነበረ ጌታችን ኢየሱስ ክርስቶስ ግን ዝም እንዳይባል ፈልጓል። ትውልዱ ነፃ እንዲወጣ ፈልጓል። ስለዚህ እኛን አስነሳን። ዝም መባል ስለማያስፈልግ መፈታት ስላለበት ከእኛም በኋላ ቀጣይ ትውልድ የሚነሳል ዲያብሎስን የሚቀጠቅጥ የታሰረውን የሚፈታ እውነተኛ አገልጋይ፣ የእግዚአብሔር አገልጋይ ይነሳል። እኛን ያስነሳ እግዚአብሔር ነገም ትውልዱ እንደማይረሳ እናምናለን። የቀደሙ አባቶቻችን የሚፈቱ እውነተኛ የጻድቃን አባቶቻችን ቃል ኪዳን እግዚአብሔር አምላክ አሁንም እያከናወነ ነው። ለምን አባቴ ቀድሞ ይሰራል እኔም እሰራለሁ እንዳለ ጌታችን ኢየሱስ ክርስቶስ፣ እግዚአብሔር ትናንት የሚሠራ ዛሬ የሚሰራ ነገ የሚሠራ ገዘላለም የሚሰራ መፍታት ስራው ነው። ማሰር የአጋንንት ነው። መፍታት ደግሞ የእግዚአብሔር ነው። በቃ ዝም በል። ሲሁት ሁሉም አመሰግኑ ፍጥረታትም አመሰግኑ። ድንጋይም የሚያመሰግንበት አንደበት አለው ዛፍም፣ የሚያመሰግንበት ውሃም፣ የሰው ልጅም የሚያመሰግን ሁሉም አንደበት ተሰጥቶታል። እግዚአብሔር የፈጠረው ፍጥረት ሁሉ እግዚአብሔርን የሚያመሰግንበት አንደበት አለው። ድንጋዮች እንኳን ያመሰግኑበት የምስጋና በዓላችን ነው፣ ሆሳዕና ነው። ታዲያ ጌታችን ኢየሱስ ክርስቶስ በማን ስም መጣ ስንል፣ በእግዚአብሔር ስም ነው የመጣው። ብሩክ ዘይመጽእ በስም እግዚአብሔር በእግዚአብሔር ስም መጣ። በአባቱ በአብ ፈቃድ ወደዚህ ምድር መጣ። የአባቱን ፈቃድ ለመፈጸም፣ የራሱን ፈቃድ ለመፈጸም፣ የባሪያውቱን የመንፈስ ቅዱስ ፈቃድ ለመፈጸም ወደዚህ ምድር መጣ። በእግዚአብሔር ስም ነው የመጣው ኢየሱስ ክርስቶስ። ታዲያ እኛ በማን ስም ይሆን የመጣ ነው? በማን ስም ይሆን እየተመላለስን ያለ ነው? የቀደሙ እናቶቻችን፣ አባቶቻችን ባለማወቅ በዛር ስም ተመላለሱ። ዛራ መለኩ፣ ጠቋር አዳንሞት፣ የሰንጋላ እያሉ በሱ ስም ተመላለሱ። እኛ ተወለድን፣ እኛ የመከራ የእርግማን ትውልዶች ሆንን። አይምሯችን የቀነጨረ፣ ብንማር የማይገባን ወንጌል፣ የማይገለጥልን የመንፈስ ቅዱስ አሰራር የማናውቅ፣ መንፈስ ቅዱስ እንዲያድርብን እንኳን የማንተጋ የማንጸል ሆንን። ዳፍንታም ትውልድ ሆኖ ትውልዱ በቃ እንዲኖር የተፈረደበት በቀደሞ ትውልድና ዘመን ያለው ዘር ነው። ያ ዘር በዛር ስም መጣ፣ ያው እሱም ተረገመ፣ እሱም ጠፋ፣ ትውልዱም እየጠፋ ነው። አሁን ያለው አብዛኛው ትውልድ የዛር ትውልድ ነው። ለምን? በማን ስም ወላጆች ወልደውታል? በአጋንንት ስም፣ በዛር ስም፣ በውቃቢ ስም። እኛ አሁን በማን ስም እየተመላለስን ነው ስንል በእግዚአብሔር አይደለም በሟርትና በመተት የቀደሙ አባቶቻችን እናቶቻችን ብቻ አንወቅስም። እኛ የምንወቀስን ነን። እየተወቃቀስን አንኖርም። ራሳችን ነው መውቀስ ያለብን በእግዚአብሔር ፊት። የቀደሙ አባቶች እናቶች ዛራ አመለኩ፣ እኛ ደግሞ አሁን መተት እያመለክን ነው፣ ሟርት እያመለክ ነው። አሁን ያለው ትውልድ መተት የሚያመልክ መተት የሚዋረስ ነው። ለግርማ ሞገስ ለሀብት፣ ለንብረት፣ ለገበያ፣ ለምናምኑ እያለ የሚቀበር ላዩ ላይ ገበያው ላይ የሚቀብን በቀለበቱ የሚያስር በሃብሎ የሚያስር ሆኗል። በመተት የሚመላለስ ትውልድ ነው ያለው። በአገልጋዩ ዘንድ ደግሞ ይሄ መስፋፋቱ እጅግ በጣም ያሳዝናል። እኛ አገልጋዩ ነን። በእግዚአብሔር ስም መመላለስ አቅቶን በአጋንን ስንመላለስ የጌታችን የኢየሱስ ክርስቶስ ጸጋ ከኛ ሸሸ። አጋንንት እንኳ ማውጣት አቃተን። በሽታ መፈወስ አቃተን። ለምን የምንመላለሰው በእግዚአብሔር ስም አይደለማ። በድግምትና በሟርት ነው። በአውደ ነገስን የምንመላለሰው አውደ ነገስን ገጥበብና ለዕውቀት እያለን እሱ እናነባለን። የምንመላለሰው በሱ ስም ነው። አሁን ያለው ትውልድ መተት ያመልካል። የወደፊቱ ትውልድ ደግሞ ሉሲፈርን ያመልካል። ይሄ የሚጠበቅ ነው። እመኑኝ የነገው ትውልድ ደግሞ የሉሲፈር ትውልድ ይሆናል። ሉሲፈርን የሚያመልክ የቀደመው ዛር አመለከ፣ ዛሬ መተትን ያመልካል፣ ነገ ደግሞ ሉሲፈርን ያመልካል። አንዳንዶች ግን የተባረኩ ግን በእግዚአብሔር ስም ይመላለሳሉ። በእግዚአብሔር ስም እየተመላለሱ የታሰሩትን ይፈታሉ። በእግዚአብሔር ስም እየተመላለሱ ይባረካሉ፣ ይባርካሉ በእግዚአብሔር ስም እየተመላለሱ ይቀደሳሉ ይቀድሳሉ። ከአገልጋዮችም ከምዕመናንም በእግዚአብሔር ስም የሚመላለሱ እግዚአብሔር ያስነሳል። በእግዚአብሔር ስም የሚመላለሱ ሰዎች በአጋንንት ስም የሚመላለሱትን ይረግጣሉ ያሸንፋሉ፣ የእነሱን ደጅ ሁሉ ይወርሳሉ። ወገኖቼ፣ በእግዚአብሔር ስም እንድትመላለሱ የእግዚአብሔር መንፈስ በእናንተ ላይ ይደር ይረፍ። በእግዚአብሔር ስም መመላለስ እኮ የሚያዋጣ ነዋ። በእግዚአብሔር ስም ስንመላለስ ሰላም እናገኛለን፣ ህይወት እናገኛለን፣ ጤና እናገኛ ግን፣ ሞገስ እናገኛለን፣ በሰዎች ፊት መወደድ እናገኛ ግን፣ ጠላት ይሸነፋል። ዲያብሎስ በእኛ ህይወት ላይ ስፍራ አይኖረውም። ከታሰርንበት እንፈታገን። አሁን እናንተ እኮ የመጣችሁት በእግዚአብሔር ስም ነው፣ ለመፈታት በእግዚአብሔር ስም ነው የመጣችሁት እግዚአብሔር ይሻረኛ ብላችሁ እስከ ዛሬ የተመላለስኩት በክፉ መናፍስ ስም ነው። እስከ ዛሬ የተመላለስኩት በኃጢአት ነው። ከዚህ በኋላ ግን ጽድቅ ይሻረኛል። በእግዚአብሔር ስም መመላለስ ይሻረኛ ብራችሁ መጣችሁ። በሱም ስም ስንመጣ ስንመላለስ፣ እግዚአብሔር ነገራችን ይከፍትልናል። ስራ ስትጀምሩ በእግዚአብሔር ስም ይሄ ስራ እጀምረዋለሁ፣ እግዚአብሔር ሆይ ይህንን ስራ ባርክልኝ፣ በአንተ ስም ነው ይህንን ስራ የምጀምረውና፣ ባርክልኝ፣ ከፍ ከፍ አድርግልኝ እንበለው፣ ወገኖቼ። ያንን ስራ ይባርክልናል። ማንም ሰላዊ ሟርት፣ የገበያ መተት አይዘጋብንም። ገበያችንን ስራ ስንጀምር፣ በእግዚአብሔር ስም ይህን ስራ እግዚአብሔር ሆይ በአንተ ስም ጀምር ያለው አንተ ባርክልኝ እንበለው የምንሰራው ስራ ይባረክልኛል ልጆች ስንወልድ እግዚአብሔር በአንተ ስም ነው የወለድኩትና ልጄን አሳድግልኝ እንበለው። ልጆቻችን በጽድቅ በቅድስና በጤና በሞገስ ያሳድግልናል። በእግዚአብሔር ስም እንመላለስ። በህይወት ዘመናችን በእግዚአብሔር ስም ስንመላለስ ሸክማችን ይቀላል፣ ክፋት ከኛ ይርቃል፣ ተንኮል ከእኛ ይርቃል፣ ሟርትና መተት እኛ መያዝ አይችልም። ጌታችን ኢየሱስ ክርስቶስ የመጣው በእግዚአብሔር ስም ነው። ለምን እሱ እራሱ እግዚአብሔር ነዋ። በራሱ ስም መጣ፣ በአባቱ ስመጣ፣ በባሪወቱ በመንፈስ ቅዱስ ስም መጣ። በእግዚአብሔር ስም የሚመጣ የሚመላለስ ምን ያገት የተባረከ ነው። ለዚህ ነው እኮ በቃ ብሩክ ዘይመጽእ በስም እግዚአብሔር ያለው በእግዚአብሔር ስም የሚመጣ የተባረከ ነው። አገልጋዮች ሆነ በእግዚአብሔር ስም ብንመላለስ የታሰሩት እንፈታለን፣ መንፈስ ቅዱስ ያድርብናል፣ ጸጋይ እንለብሳለን። ምእመናንም በእግዚአብሔር ስም ብንመላለስ እግዚአብሔር ይባርከናል፣ ቅዱስ ያደርገናል። መመላለሳችን በእግዚአብሔር እንዲሆን እግዚአብሔር ይፍቀድልን። ያስተማረን የመከረን የገሰጸን ጌታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። አህያይቱን ያከበረ እግዚአብሔር እኛንም ያክብረን። በአህያይቱ ላይ የተቀመጠና የከበረ የነገሰ ጌታ ኢየሱስ ክርስቶስ በእኛም ሕይወት ላይ ይንገስ። ያሰማረን የመከረን እግዚአብሔር ስሙ የተመሰገነውን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንዳናመሰግን